ነታችሁ ይዘንባችሁ፣ ባልሰራችሁትም ነገር ያለ ስም ስም ሲሰጣችሁ፣ ዝም በሉ። እናንተ ዝም ስትሉ እግዚአብሔር እመኑ ስለናንተ ይናገራል አለ። ማንባት አይጠበቅም። ሰው ማንንም ተረድቶ አይቅ። እዚህ ላይ ላይ መታችሁ፣ ወለ ነገር ስትናገሩ ሰው እንዲረዳችሁ አይደለም ክርስቲያኖች፣ የናንተ ህይወት የእግዚአብሔር ትምህርት የሆኑ ሌሎች ይማሩበት ዘንድ እንጂ እዚህ ላይ ብለው የሚሰበሰቡ ሁለት ሺህም ይሁን ስምንት ሺህ ሰውም ለእናንተ መፍትሄ ሊሆናችሁ አይችልም። መፍትሄያችሁ አምላካችሁ መድኃኒታችሁ ክርስቶስ ኢየሱስ ብቻ ነው። አለቅ ከዛ ውጪ ሰው ለማንም መፍትሄ ነው። በውስጥ መስመር ሰዎች መጥተው የቀድሞ ህይወታችሁን እያነሱ አንቺ እኮ ማለት እንደዚህ እንደዚህ ነሽ አናቅሽም እንዴ እ ይሄ አንተ እኮ ማለት እኮ በቀደመ ህይወት እኮ እንዲህ እንዲህ ዓይነት ሰው ነው ደግሞ ከመት ጀምሮ ነው ደግሞ አንተ ነጠላ ለባሽ ምት ነው እያለ ሰው የሚያሳውሳችሁ ከሆነ ቦታ እንዳሰጡት ክርስቲያኖች ቦታ እንዳሰጡት ዝም በሉ። አለ ዝምታ ጠላትን ያረዳል። ዝምታ ጠላታችሁን ያሸንፋል። ዝምታ እያንዳንዱ እናንተን ሲመለከት ራሱን የሚያዞረውን አረፋ የሚደፍቀውን ሁሉ ያን ያንበረክክላቸዋል። ምክንያቱም እናንተ ዝም ስትሉ እግዚአብሔር ስለ እናንተ ይናገራል። አለቅ አለቅ እንኳን በሰራችሁት ነገር ባልሰራችሁት ነገር እንኳ ሰው ቢሳለቅ ቦታ እንዳሰጡት። ሰውን ለመለማመጥ የምትሞክሩ ከሆነ እኔ፣ ተወዳጆች፣ እኔ በጣም ከባድ ነው የሚሆነው። የታችሁ እውነቴን እምላችሁ በጣም ከባድ ነው የሚሆነው። በምንም ተአምር ለሰው ቦታ እንዳሰጡ እንደ ሎጥ ሚስት ወደ ኋላ እንዳትመለከቱ። የሎጥ ሚስት የጨው ሐውልት ሆና የቀረችው ወደኋላ ዞራ ተመልክታ ነው። ወደ ኋላ ዞራ ተመልክታ፣ በውስጣችሁ እሱ አይበሏችሁ። በቀድሞ ሕይወትህ ትሰርቅ የነበርከው ወንድሜ፣ ወደ ኦርቶዶክሴ የመልካም ወጣት መጥተህ በቀድሞ ሕይወት ይዘርፍ ነበር፣ ቅም ነበር፣ አጭስ ነበር። እግዚአብሔር ይመስገን አሁን ግን በቃ ለመመለስ እፈልጋለሁ ብለህ ስትናገር በመመለስህ ሊደሰቱ ሲገባቸው ፈንታ መጽሐፍ እኮ ሲናገር ምንድነው የሚለው በአንድ ኃጥእ መመለስ እንኳን ምድራውያን ይቅርና የሰማይ መላእክት ውስጥ እንኳ ደስ ይላቸዋል በአንተ መመለስ በአንቺ መመለስ የማይደሰት አካል ካለ ይሄ ከክርስቶስ ኢየሱስ ወገን አይደለም በውስጣችሁ እሰይ በሉት እሰይ አንተ ሱሰኛ ለበልከልሽ እሰይ ይበል በውስጥ በውስጥ ራስን ማሳመን አንተ ጫት ቃሚ ያልነበርክ ሲል እሰይ በለው። እህቴ አንቺ ተሰሲኝ ያልነበር ነበር እንዴ? አንቺ የወንዶች መጫዎች አልነበሽ እንደ ድሮ ሲልሽ እሰይ በይ፣ ምክንያቱም ክርስቶስ ዛሬ አዲስ ማንነትን ሰጥቶሻል። እንዴ ዓለማትን ከፈጠረው ከክርስቶስ ኢየሱስ ጋር ሆናችሁ እታች ወርዳችሁ ከአንድ መደርተኛ አገር እባካችሁን፣ ይዛችሁን አታባክሙ። እሰይ እንደውም እንደዚህ አይነት ትችት ሲበዛባችሁ የአካውንት ይሄ ሳሪና የፈለገ ብስሬ ነኝ የልደት ምናምን የሚለውን አካውንታችሁን ትቀይሩትና እሳ ይበሉት። አካውንታችሁ እውነት ይህን ቁም ነገር አካውንታችሁን ያው ፕሮፋይሉንም ስሙንም ትቀይሩትና እሳ ይበሉት። ገና ሲገባ እሳ ነው፣ በቃ አለቀ። ቦታ መስጠት አያስፈልግም ለእንደዚህን ነገር። ክርስቲያኖች በእንዲህ አይነት ጉዳይ እንዳትደራደሩ። የሎጥ ሚስት የጨው ዓምድ ሆና የቀረችው የኋላዋን ተመልክታ ነው። ሰው ስለ እናንተ የሚያወራ ከሆነ ሰው ስለ እናንተ እሷ እኮ ማለት እንዲህ እንዲህ ናት እሷ እኮ ማለት ምን እኛ እናቃታለን ምናምን እያለ ሰው ስለ እናንተ የሚያወራ ከሆነ እምኑን ከእናንተ ኋላ ነው አለቅ። ከእናንተ እኩል እየተራመደ ያለ ሰው ስለ እናንተ ያወራ? ስለ እናንተ የሚያወራ ሰው ከእናንተ ኋላ ነው ያለው። በቃ ቦታ ትስጡት። እምትወዱት ወዳጃችሁ ከሆነ እግዚአብሔር ማስተዋሉን ጥበቡን ልቦናውን እንዲሰጠው ጸልዩለት። ከዛ ውጪ ግን ማስተዋሉም ጥበቡም ተሰጥቶት አሁንም ስለናንተ የሚያወራ ከሆነ ግን አልፋችሁት መሄድ። ደጋግመን ብዙ ጊዜ ብለናል። ግመሎች ይሄዳሉ፣ እሾች ደሞ ምን ይላሉ? እነ ተወዳጆች ይጮሃሉ። ያው ማንንም ውሻ ብዬ እየሰደብኩ አይደለም፣ ስነ ስርዓት ያዙ። አባባሉ ግን ሲተረጎም ግመሎች ይሄዳሉ፣ እሾች ይጮሃሉ የሚባል ነገር አለ። እናንተ ክርስቶስን የሚያክል ውድ ዕቃ የተሸከማችሁ ክርስቲያኖች ናችሁ። ክርስቶስን ይዛችሁ ስትጓዙ ብዙ ውሻ ይጮሃል ይጮሃል በየመንደሩ። ግመሎች ይወላችሁ በበረሃ ሲሄዱ በጣም ውድ ውድ የሆኑ ሽቱ፣ በጣም ውድ ውድ የሆኑ ማዕድናት፣ በጣም ውድ ውድ የሆኑ ዕቃዎችን ይዘው ነው የሚጓዙት። የመጨረሻ ረካሽ የሚባል ነገር ብዙ ግመሎች ጨው ነው የሚይዙት። ዓለምን ሁሉ የሚያጣፍጥ ጨው ማለት ነው። ግመሎች ያንን ይዘው ሲሄዱ በየመንደሩ የሚያገጥማቸው ውሾች ማጠቃላይ ይጮሃሉ በየመንደሩ። ግመሎች መልስ አይሰጡም፣ ብራዘር ቀጥ ብሎ ነው የሚጓዙት እህቴ አንቺ ወደ ክርስቶስ መጓዝን ስትጀምሪ ራስሽን ወደ ክርስቶስ ስታቀርቢ የሚጮህ ውሻ ካለ መልስ እንዳሰጭ አለ። ውሻ ዝም ብሎ መጮህ ልማዱ ነው፣ መጮህ አያስፈልግም። እናንተም ዞራችሁ ውሁ እንዳትሉ ስለ መድኒ ያለ እንደ ግመል ጸጥ ብላችሁ ተጓዙ። ወደፊት ውድ የሆነ እቃ የያዛችሁ ስለሆናችሁ ማለት ነው። ያም ውድ የሆነው እቃ ደግሞ በህይወታችን የነገሰው ክርስቶስ ኢየሱስ ነው። የቤተ ክርስቲያናችን ራስ ክርስቶስ ኢየሱስ ነው። የእምነታችን ጀማሪና ፈጻሚ የሆኑ ክርስቶስ ኢየሱስ ነው። ስለዚህ ቦታ እንዳሰጡት። ነገ ከነገ ወዲያ እኛ ጋር መጥታችሁ የቀድሞ ህይወታችሁን ተናግራችሁ ራሳችሁን ወደ ክርስቶስ ማቅረብ እንፈልጋለን፣ በቃ የቀድሞ ህይወት ይበቃናል፣ በንስሐ ህይወት መመላለስ እንፈልጋለን ስትሉ ሰይጣን አይተኛላችሁ። እኔ እንዳታስቡ፣ እንደዛ እነሳምሪ እንሄዱ እንደዛ እንዳታስቡ። ወደ ክርስቶስ መቅረብ ስለፈለጋችሁ አልጋው ሁሉ እንደው ምቹ የሚሆን መንገድ ሁሉ አልጋ ባልጋ የሚሆን አይምሰላችሁ። የበለጠ ሾና ሚልኬ ላይ ይበዘዋል፣ የበለጠ ፈተና ይበዘዋል። ስለዚህ እንደ ክርስቲያን ልትጠነክሩ ይገባል። ግን ያንን ጥንካሬ ዛሬ ከእናንተ ኤክስፔክት አናደርግም። ምክንያቱም በመንፈስ ገና ህፃናት የሆኑ ወንድሞቻችን ናቸው። ክርስቲያኖች እናንተም ልታበረቷቸው ይገባል። ሌላው የመጨረሻው ደግሞ አስተላልፈው መልእክት አላርዝምባችሁ። እኛ ተከታታይ የሆነ የሆስፒታል አይነት ህክምና አይደለም የምንሰጠው ክርስቲያኖች ሐዋርያት በዓለም ሁሉ ሲዞሩ ወርቅና ብር ይዘው አልዞሩም። የነበራቸው ክርስቶስ ነው። በዓለም ሁሉ ዞሮ የሰበኩትም ደግሞ ያ ነው። ላይፍ ላይ ስትመጡ የኔ ተወዳጆች፣ ፈለጋትናቶች ሁል ጊዜ ያወራናል ብላችሁ ኤክስፔክት የምታረጉ ከሆነ ኤክስፔክት እንዳታረጉ። በጣም ብዙ ሰው መልእክት ይጽፋል። እኔ በውስጥ መስመር በጣም ብዙ መልእክቶች ይጻፉልኛል። ሁሉንም አልመልስም። ከዚህ ቀደም ብያችኋለሁ፣ ሁሉንም አልመልስም። ሰላም፣ ፈለገ እንዴት ነህ? በጣም ነው የምንወድህ ምናምን የሚሉ መልእክቶች ይጻፉልኛል። ክርስቲያኖች ንቄ አይደለም፣ አቃልያ አይደለም። በጣም ብዙ መልእክት ስለሆነ ግን ምን አደርጋለሁ መሰላችሁ? ነገ ጠዋት እኮስታለሁ። የሚላክልኝ መልእክት ብዛቱ ምን ያክል እንደሆነ አሳያችኋለሁ። በአንድ ቀን አንድ ቀን ላይ ገብቼ ስወጣ የሚላክልኝ መልእክት ምን ያክል እንደሆነ ብዛቱ አሳያችኋለሁ። ከንቀት አይደለም፣ በፍቅር የሁላችሁንም እንደው የምትልኩልኝ መሴጅ ሪኮስቶች በአጠቃላይ መመልስ ደስ ባለ

ካስቀደምኩኝ በኋላ እነዚህን ሰዎች እኔም ሆንኩ ወንድሞቼ የምናደርገው ትልቁ ነገር እነርሱን ከክርስቶስ ጋር የማስተዋወቅ ስራ ነው። ከክርስቶስ ጋር የማስተዋወቅ ስራ። የእኔ ተወዳጆች፣ ለሁለት አካላት መልእክት ላስተላልፍ። አንደኛው ለክርስቲያኑ ኮሚኒቲ፣ ማለት ኦርቶዶክስ ስለሆናቸው እህቶች ወንድሞቼ፣ በመቀጠል ደግሞ እኛ ጋር ለምትመጡ እህት ወንድሞች፣ ሁለት ነገሮች ልናገር። ምን አለመሰላቸው? የመጀመሪያው ትልቁ ነገር ሚመጡ ሰዎችን ከክርስቶስ ጋር እንዲተዋወቁ ካደረገን በኋላ ከኃጢአታቸው አጥቦ ሊያነጻቸው የሚችለው ክርስቶስ እንደሆነ ከነገርናቸው በኋላ በቀጣይ ቀን ሁሌ እንዴት ናችሁ የተወጣች ቤት ገባ ልንላ እንችልም፣ ኔ የተወዳጆች፣ ምክንያቱም ገና ደግሞ ሌላ ደግሞ ከእነሱ የባሳን ገብጋቢ ሰው ደግሞ ይመጣል። ስለዚህ ኦርቶዶክሳያን፣ እናንተ ይህ ክርስቲያን የግዴታችሁ ስለሆነ እባካችሁን ወዳጅ አድርጓቸው፣ ቤተሰብ አድርጓቸው፣ እህት አድርጓቸው፣ ወንድም አድርጓቸው። በመቀጠል የምትመጡ እህት ወንድሞቻችን ደግሞ እባካችሁ እባካችሁም እናንተም ተረዱን። የኛን ዝምታ ከንቀት ተመልክታችሁ፣ የእኛን ዝምታ ከሌላ ነገር ተመልክታችሁ እንዳትከፉብን በክርስቶስ ፍቅር ለምናችኋለሁ። እኔ ነገር ሳረሰው ነገር ነው ብላችሁ ቀን አራት ሰዓት ላይ መሴጅር ልኩስ የሚደረግልኝ ሪከርድ አድርጌ ያስቀምጫለሁ፣ እልክላችኋለሁ፣ ፖስት አረጋለሁ። ለላይክ ለኮሜንት ሳይሆን እንዲህ ፖስት አረጋለሁ እንድትታዩት በአንድ ቀን እነዛን ሁሉ ሰዎች ማግኘት አልችልም። በሳምንት ውስጥ ያን ሁሉ ሰው ርቼ አልችልም። አይደለም በአካል በስልክ አውርቼ አልችልም። ክርስቲያኖች አንዳንድ ጊዜ መረዳት አለባችሁ። እኛም ሰዎች ነን፣ የግል ሕይወት አለን። አያችሁ ቅድም እንዳልኳችሁ ችግራችንን የሚፈታው አምላክ ነው እንጂ ክርስቶስ ነው እንጂ ሰው አይደለም። እኛ ልናረግ የምንችለው የእናንተን ሰላም ሊመልስ የሚችለውን ጌታ ክርስቶስን እንድታውቁት ማድረግ ነው ዓለም የነጠቃችሁን ሰላም መልሶ ሊሰጣችሁ የሚችለውን ጌታ እንድታውቁት ማድረግ ነው፣ የእኛ ትልቁ ድርሻችን ያ፣ የኔ ተወዳጆች። ከዛ በኋላ ግን በቀጣይ እነፈለገ ሳይሆኑን ቀሩ እነልስ ሳይሆኑን ቀሩ እናኪ ሳይሆኑን ቀሩ እነዩዋ ሳይሆኑን ቀሩ ብላችሁ በሚመጡ ኔጌቲቭ ኮሜንቶች እባካችሁን እንዳትዝሩብን፣ እባካችሁ። ከዛ ውጭ ግን ክርስቲያን የሆናችሁ እህቶች፣ ወንድሞች ከቀጣይ ሳምንት ጀምሮ ኦርቶዶክስ መልካም ወጣት መርሃ ግብራችን ላይ የሚመጡ እህት ወንድሞቻችን በአጠቃላይ በፍቅር እባካችሁ የሚወጡትን እህቶች እህት አድርጋችሁ የሚወጡትን ወንድሞች ወንድም አድርጋችሁ እናንተም ሰፖርት እንድታደርጉልን በልዑል እግዚአብሔር ስም ጠይቃለሁ። ሁላችሁንም በጣም ነው ወዳችሁ ክርስቲያን የሆናችሁ ቶች ወንድሞችንም የፕሮቴስታንት እምነት ተከታይ የሆናችሁ ቶች ወንድሞችንም ሁላችሁንም በክርስቶስ ፍቅር ወዳችኋለሁ። መወዳችሁ ለማስታወቂያ አይደለም፣ ግዴታ ስለሆነ ነው የማመልኩ አምላክ ክርስቶስ በቀራኒው መስቀል ተሰቅሎ ስጋውን የቆረሰው ደግሞ ያፈሰሰው ለኦርቶዶክሳዊ ሕዝብ ብቻ ነው? ለሁሉም ነው። ስለዚህ ግዴታ ስለሆነ ወዳችኋለሁ፣ የመውደድ ግዴታ ስላለብኝ ሰው እናንተም በፍቅር እንድትመጡ በፍቅር መጥታችሁ በጥላቻ እነፈለገ እኮ እንደዚህ ነው የሚያወሩት የሚባል ነገር ይህ ጥላቸውን ተዉትና፣ ስለምንድን ነው የምትወሩት የሚለውን ነገር ለመስማት ቀረብ ብላችሁ መጥታችሁ ቀርባችሁ እንድትማሩ በጣም በፍቅር እንጠይቃችኋለን። እንደውም ቀጣይ ሳምንት ፕሮቴስታንት የሆናችሁ ወንድሞች እንዳትቀሩ የኦርቶዶክስ የመልካም ወጣት መርሃ ግብርን ፕሮቴስታንት የሆኑ ሰዎች መጥተው መማር አይችሉም የሚል ነገር የለም። መጥታችሁ መማር ትችላላችሁ። እኛ ኦርቶዶክስ ሁኑ አንልም። ኦርቶዶክስ ሁኑ፣ ዛሬ እጆቻችሁን በሉ ላይ አድርጉና ሁላችሁን ኮሜንት ላይ አንዳንድ ቁጥር እየጻፋችሁ ዛሬ ጌታን ተቀበሉ አንልም። በቃ እኛ የቀመስ ነውን ጌታ ግን እንድትቀምሱት እንፈልጋለን። ውሳኔ የእናንተ ነው። ከዛ በኋላ ነጻ ፈቃድ ሰጥቷችኋል ክርስቶስ። እኛ የምናውቀውን አምላክ እንድታውቁት እንፈልጋለን። ከዛ በኋላ ይሄ የእናንተ ነጻ ፈቃድ ነው። አለቀ። በፍቅር ለምናችኋለሁ። ሁላችሁም እንዳትቀሩ። በጣም በጣም በጣም አድርጌ እወዳችኋለሁ። በጣም ነው የማመሰግነው እና ወንድማችን ምሬ ይላል። በጣም ከረዥም ጊዜ በኋላ ስላየው በጣም ደስ ብሎኛል። እንዴት ነው? በጣም ሰላም ነኝ። እንትን ምግብ ቤት ሆኜ ነበር እና ዛሬ አንድ እንደንገናኝ ብዬ እቤት የነበርኩበት ቦታ መብራት የለም እና እዚህ ምግብ ቤት መጥቼ ስልኬን ቻርጅ አድርጌ ተዘጋጅቼ ለማውራት ብዬ ወደ እጅግ አቁሜ ያወራሉ ምግብ ቤት ውስጥ ጫጫታ ስላለ ማለት ነው። እንዴት ነህ? እግዚአብሔር ይመስገን። መሪ በጣም ስላገኙ ደስ ብሎኛል። የሆኑ ነገሮችን ከመናገር በፊት ግን ለአንተ እድል ውስጥ ማለት የምትፈልገው ነገር ካለ በእርግጥ ያለች ሰዓት አጭነች ግን ቢሆንም ምሬን ለሆነ አንድ ወዳጄ ነግሬው ነበረ። አርብ ማታ ሶስት ሰዓት እንዳትቀርበ ነው ፕሊስ ብዬ ነግሬው ነበረ። ምክንያቱም በአካል ምሬ ባለበት እኔ መናገር የፈለኩት ነገር ስላለ ማለት ነው። እና በመጀመሪያ ስላየው በጣም ደስ ብሎኛል። ዛሬ አይደለም እኛ ትላንትም በጣም የምንወደ ወንድማችን ነው። እኛ ጋር አንተ ያለህ ቦታ ተለውጦ አያውቅም። እኛ ለአንተ ያለን ፍቅር ተቀይሮ አያውቅም። በጣም ነው የምንወድነው እና የሆኑ ሀሳቦች ከመን ምናልባት ምትንሽ ሰፋ ላሉ ወራቶች እንትን ብዬ ነበር አልነበርኩም አልነበርኩም ከራሴ ጋር ራሴን የማዳመጥ ጊዜ ላይ ነበርኩኝ። ሶሻል ሚዲያ ላይ ምንም የተንቀሳቀስኩ አልነበርም። እናም በዚህ ምክንያት ብዙ ዲሲሽኖችን ብዙ ውሳኔዎችን ከራሴ ጋር ለመወሰን ለማድረግ ከአእምሮ ጋር ከልቤ ጋር ሆኛ አንተም ደግሞ የተናገርከው ነገር ውስጥ ስለቀረ ስለነበር ልቤ ውስጥ በሰዓቱ ያው በዛ ጊዜ በነበረን ቃለ ምልልስ ኢንተርቪው እንተጋር በገባው ጊዜ ያኔ የወሰንኩት ያው ኦርቶዶክሶኛ ለመሄድ የነበረኝ ጉዞ ነበር። ግን በአንዳንድ ምክንያቶች እንዲህ ብዬ አሁን ማላወራቸው ነገር ግን ህይወቴ ላይ በጣም ብቻ ብዙ ችግር የፈጠሩና ብዙ ነገርንም ደግሞ የያዘ ነገር ስለነበረ ተመልሼ አንተንም ልሰድብ ች ያለው ታስታውሱ ከሆነ ፈለገ ከነገድ ገደል ግባ ሁሉም ሰው አይምሮ ውስጥ የተቀመጠ መጥፎቱ ውስታ ነው። የእውነት የእውነት በእግዚአብሔር በሕያው እግዚአብሔር ፊት ብዙ ሰዎች ይሄ ልጅ ቀባጣሪ ነው፣ አሁን ደግሞ ነገ ይሰድበናል የሚል አመለካከት ግማሽ ሆን ያለ ከሚቀበለኝ ሰው ግማሹን እንደዛ እንዲሰማው በማድረግ በመጀመሪያ ትልቅ ይቅርታ እጠይቃለሁ። ትልቅ ይቅርታ እጠይቃለሁ። ምክንያቱም እንደ ወንድም መከርከኝ እንጂ አብረኸኝ ነው እንጂ ፐርሰናል ኔ ምንም ምንም ያል ጉዳይ ለእኔ ብለህ ያሰብክ ሰውን ምንም አላረክኝም፣ እና እንደውም አንድ ነገር ብለህ ነበር፣ ትዝ ካለ ስናወራ ከዚህ በኋላ ብዙ ነገሮች ይመጡብሃል ወደ አንተ ግን እነሱ ነገሮች ሁሉ ቻላቸው ብለኝ ነበር፣ እና ያንን ነገር የመቻል ግን አቅም ውስጥ ነበርኩ። በጣም በምወደ ሰው በምወደው ነገር በምንወድበት ነገር በዛ ሁሉ ነገር ነበር የተመጣብኝ ማለት ነው። ጀነራሊ ተሰድብ ያለው ጀነራሊ ብዙ ነገር እንዲህ ብያለወራ ብዙ ነገር ደርሶብኛል። እና ያንን ሁሉ ተቋቁሜ አሁን ግን በራሴ ፈቃዴው መብትም መብቴም ስለሆነ ቅድስት ቤተክርስቲያን ለመቀላቀል በጣም በፍጥነት በጣም በፍጥነት ማለት ነው። ማንም ሳይቀድመኝ በጣም በፍጥነት ለመምጣት ፈቃደኛ ሆኜ ነገር ግን አንተ የነገርከኝ ወንጌል እንደነገርኩ መጀመሪያ ስመጣ እናንተ የምትሰሩት ወንድሞች፣ እስፔሻሊ አንተ እኔ ከማንም በላይ ፈለገ መምህር ፈለገ ለእኔ የሆነት እንደዚህ ምንም፣ እኔ አንድ ቀን በአካል አግኝቼዋለሁ። ግን እኔ ማንም ምንም ቢል ከህይወቴ ማለት ነው ከህይወቴ ምን ትማራለበት እኔ በቃ ስለ ቤተክርስቲያን ራሱ መልካም እይታ ያለው ስትሉኝ የእሱን አቀባበል አይቼ ነው የምናገረው። ለሱ በቃ ያለው አቀባበል መልካምነቱ። ብቻ ይቅርታ ለመጠየቅ ነው የመጀመሪያው። በጣም በጣም በጣም በጣም ልቤን ባሳዘንኩበት ነገር ሁሉ በተናገርኩት በዛ ቃላቱ ልብ ካዘነ ሆነሆነው በሆነ በእግዚአብሔር ፊት ከልቤ እንደታላቅ እንደታናሽ ወንድም አንተም ደግሞ እንደታላቅ ይቅርታ እንድታደርግልኝ በእግዚአብሔር ስም ጠይቃለሁ። ምሕረት እንድታደርግ ማለት ነው። ለመቀጠል ሙሉ ውሳኔ እንወስኛለሁ እኔ ከዚህ በኋላ ኦርቶዶክስ መሆን እንፈልግና ይሰማል ይሰማል ይሰማል፣ በድምዘ ይሰማችሁ። እና ይህንን በስፋት ስናገር ነበረ፣ ቪዲዮ ሰርቼ ነበረ እና ይህንንም ከዛ ከተናገርኩት ነገር አንጻር ይቅርታ ለመጠየቅ እወዳለሁ። ወንድሜ አመሰግናለሁ ስለምሰጠኝ መልካም የሆነ ፍቅር አሁንም አክብረኝ እዚህ ላይ ከአንተ ጋር እንደሆን ስላደረግ በጣም አመሰግናለሁ። እግዜ ያክብር። አመሰግናለሁ። መሬ በጣም ነው የምናመሰግነው። በጣም ደስ ብሎናል። በመጀመሪያ ምን አለመሰላችሁ፣ ፕሊስ፣ እባካችሁ የሃይማኖት ፖለቲካ ማንን የማይጠቅምምና፣ ምናልባት እዚህ ሆናችሁ ወንድማችን እዚህ ስላለ ፕሮቴስታንት የሆኑ አማኞች ላይ የምንናገረው ምንም አይነት የጥላቻ ነገር የለም እና እንደዚህ አይነት አስተሳሰብ ያላችሁ ወንድሞች በጌታ በጌታ ፍቅር ለምናችሁ ፕሊስ አቁሙ ምህረት ወንድማችን ቅድም እንዳልኩ በጣም ነው እኛ የምንወድ እኛ ጋር ልዩ ቦታ አለ እኛ ጋር ልዩ ቦታ የሚኖር ፕሮቴስታንት ስለሆንክ ወይም ኦርቶዶክስ ስለሆንክ አይደለም ፈለከን ስለዘለፍኩ አይደለም ምናምን ምናምን ምናምን እንዲሁ ሁሉንም ሰይሞደድ ግዴታ አለብን። ሰው እንወድሃለን፣ በቁም ነገርኛ እንወድሃለን። ምረት ወደ ኦርቶዶክስያን ጋር የመጣው ከሁሉ በፊት በፕሮቴስታንቱ ቤት ያለው ነገር ስላደከመው ነው። ያደከመው ደግሞ ያ ነገር ብርታተን እንዲፈልግ አድርጎታል። ብርታተን ፈልጎ ደግሞ ወደዚህ ሽብ የቅዱስ ቤተክርስቲያን መጓዝን ፈልገዋል። ሰው ቅድም እንዳልኳቸው እኛ የሃይማኖት ፖለቲካ የምናራምድ ሰዎች አይደለንም። የሃይማኖት ፖለቲካን ብናራምድ ዛሬ የሆኑ ክርስቲያኖች ይልልበሉ ኮሜንት ላይ ሁላችሁም ኑ በብርሃኑ ተመላለሱ ጻፉ፣ ምናምን በዚህ ወጡ በዚህ ፈለገ ይችላልበሉ ምናምን ብለን የሆነ ሰው ሲያደርግ እንደነበረው ላይፍ ላይ እዚህ ቁጭ እንዳለ ኦርቶዶክስ ሆኜ ያለው በል በአንደበትህ ጌታ ኢየሱስ ክርስቶስን አምላክ እንደሆነ አምናለሁ፣ በል ድንግል ማርያም ቅዱስ አሁኑ አማላጅ እንደሆኑ አምናለሁ በል ምናምን ብለን ድራማ መስራት እንችላለን፣ ግን ዓላማችን አይደለም። ክርስቲያኖች ድራማና የእውነት ህይወት ልዩነት አለው። ምናልባት በድራማ ብሔራዊ ቲያትር ገብታችሁ ቁጭ ብላችሁ ስትመለከቱ ገበሬ እየዘራ ልታዩ ትችላላችሁ። በድራማ እየዘራ አክት እያደረገ ልታዩ ትችላላችሁ። እያረሰ እየተወነ ልትመለከቱ ትችላላችሁ። ነገር ግን ፍሬ ሆኖ በቅሎ ታጭሎ ወደ ገበያ የሚወጣ እህል አይኖር። አያችሁ፣ የድራማ ትልቁ ኪሳሪያ ነው። ድራማ መምሰል ማስመሰል እንጂ እውነት አይደለም። ስለዚህ ሰው ሲያርስ ልትመለከቱ ትችላላችሁ፣ ሲዘራ ልትመለከቱ ትችላላችሁ። በስሎ ደርሶ ታጭሮ ግን ወደ ገበያ የሚወጣ እህል የለም። የኛ ትልቁ ዓላማ ደግሞ እያስመሰሉ ማረስ አይደለም። ብዙዎች እያስመሰሉ እያረሱ ነው፣ እየተወኑ ነው። ሞፈር የሚመስል ነገር ይዘው፣ ቀንበር የሚመስል ነገር አዘጋጅተው፣ በሬ የሚመስሉ ነገሮችን አድርገው ሰዎች ቤት እየተወኑ ነው እያረሱ እየመሰሉ እየዘሩ እየመሰሉ እየተወኑ ነው። እመኑኝ፣ በቅሎ ግን ገበያ የሚወጣ ነገር የላቸው። እኛ ደግሞ ድራማ እየሰራን አይደለም። የእምነታችን ጀማሪና ፈጻሚ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌል ቃሉን ኦኬ፣ ቃሉን በሐዋርያቱ በኩል በእውነት በእውነት ተሰብኮልን አውቀ ነው ተረድተነው ያመን ነው እስከሆነ ድረስ እኛም የእውነት ቃሉን እየሰበክን ቃሉን እየኖርነው እንኖራለን እንቀጥላለን፣ እንጂ ምን ሰራበት ድራማ ምን ተውንበት ተውኔት የለም። ሰው ምዕረት ወንድማችን ዛሬ ለእኛ ስሜት የሆነን ጎበዝ፣ በቃ ቶሎ በል ዛሬ ሆኑ ነገ ሆኑ አንልም። ምሬ በፍቅር አሁን እንደዚህ ሲል ክርስቲያኖች ፍቅር መስጠት፣ እናንተም በደንብ ቻሉበት። ምናልባት ከዚህ ቀደም ስህተቶች ይኖራሉ ብዙ ስህተቶች፣ ሁሉም በሚዲያ አይነገርም። ሁሉም በሚዲያ አይነገርም። ለምን እንደዚህ አይነት ነገሮች ተፈጠሩ? ብዙ ነገሮች ይኖራሉ። ሁሉም በሚዲያ አይነገርም። እጆቻችሁን ዘርግታችሁ ተቀበሉ። ቤተክርስቲያናችን ጠዋትም የመጣውን ከሰዓትም የመጣውን አስራ አንድ ሰዓትም የመጣውን በሮቿን ከፍታ እኩል ትቀበላለች። ስለዚህ ሁላችሁ እጆቻችሁን ዘርግታችሁ ተቀባዮች ሆኑ። ከዛ ውጭ ግን በፍቅር እንዲረዳ የምንፈልገው ነገር ምንድን ነው? ለመሬት ዛሬ በአንድ ጊዜ ሰዎች ኦርቶዶክስ አይሆኑም። መሬት ዛሬ ኦርቶዶክስ መሆን ስለመፈለገ ብቻ ኦርቶዶክስ ይሆናል ማለት አይደለም። ዶክትሪኗን ማወቅ አለበት። ለምሳሌ መሬ ለቻልኩ አቅም ምናልባት እንግዲህ እኔን ተቀርበኛለ እኔ ያለውኝ ምናልባት ከኔ ውጭ ደግሞ ለልደት የሚቀርቡ ከሆነ ሌሎችም ወንድሞች የምታውቃቸው ካሉ ቀረበ፣ በልብ ተጠይቅ። አሁንም ምናልባት ልብህ ወደዚች ቅዱስ ቤተክርስቲያን መምጣት ሊፈልግ ሊሆን ይችላል። ነገር ግን ብዙ ጥያቄዎች ደግሞ ሊኖሩብህ ይችላሉ። እንደው ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እንደው ትንሽ እንደው መጽሐፍ ቅዱስ አይመስለኝም፣ እንደው ይህን ነገር ብታብራሩልኝ ይህን ነገር ብታስረዱኝ የሚለው ነገር ካለ ቀድመህ ከአንተ ጥያቄዎች መጥተው እኛ ብናስረዳ፣ ከዛ በመቀጠል ደግሞ ምንም ጥያቄዎች እንኳን ባይኖሩ መሰረታዊ የሆኑ የቤተክርስቲያን ትምህርቶች አሉ። አንድ ሰው ወደዚ ቅድስ ቤተክርስቲያን ከመግባቱ በፊት ወደዚ ቅድስ ቤተክርስቲያን አማኝ ከመሆኑ በፊት በመጀመሪያ የሚማራቸው ትምህርቶች አሉ። እነዛን ትምህርቶች ተምረ ተረርተ ስሜታዊ ሆነ ሳይሆን ከስሜታዊነት ርቀ በፍቅር የቤተክርስቲያንን ትምህርት አላምጠው እንደዋጡ ወንድሞቻችን ውጠ ቃሉን የምትናገር ቃሉን መስካሪ ወንድማችን እንድትሆን እንፈልጋለን። በዚህ አጋጣሚ በነገራችን ላይ ውስጥ ያላችሁ ኦርቶዶክስ የሆናችሁ ወንድሞችም ስሜቴነት ለክርስትና ጸር ነው። ብዙ ጊዜ ሰዎች ብዙ እርምጃቸው በአጭሩ የሚገጠው ስሜት የሆኑ ስለሚጓዙ ነው። እና እኔም ሌሎቻችንም ሁላችንም ስሜቴ ልንሆን ይገባል። ስሜቴ ሳንሆን በጣም በእርጋታ በጣም በፍቅር በጣም ስክን ብለን ነገሮችን ተጉዘን ያለምነውን ነገር እውን እናደርገዋለን። መሬ ዛሬ እንድትመጣ የፈለኩት ዛሬ ኦርቶዶክስ ሆኗል፣ ኦርቶዶክስ ሆኗል፣ በቃ ዛሬ ደስ ይበላ። ፖለቲካ ለመስራት አይደለም። ያኔ አንተን ተጠቅመው ቤተክርስቲያን ሲዘርፉ የነበሩ ሰዎችን ዛሬ ከእንደገና ያነሱ ስተሰረቼ አንተን ገስ ያርጌ እነሱን ልዘልፍ አይደለም። የሃይማኖት ፖለቲካ ልሰራ አይደለም። ቅድም እንዳልኩት እንደ ተውኔት፣ እንደ ድራማ በወንጌል ድራማ እንሰራም ይልቅ ሆኑ በወንጌል እውነት የሆነውን ቃል እንሰብካለን እንጂ። እና ብሬም በርታ። ከሰኞ እስከ ሐሙስ ባሉት ቀናት አልፎ አልፎ ላይቭ ላይ እገባለሁ እና ምናልባት ምታነሳቸው ጥያቄዎች ካሉ የግድ ላይቭ ላይ መሆን የለበትም እና በአካል መገናኘትም እንችላለን። በውስጥ መስመር አንዳንድ ምልክቶችን አስቀምጥልኝ። አመቺ ሰዓት ሲኖረኝ ያለበት ድረስ መምጣት እችላለሁ። ቁጭ ብለን ሻይ ቡና እያለን ይሄ ትምህርት እንዲነው ይሄ ትምህርት እያለን እናወራለን። ሁሉም ኦርቶዶክሳውያን ይወደዋል። በቃ ይሄ በነገራችን ላይ በስተመጨረሻ ብለው ምንድን ነው መሪ መውደቅ አዳማዊ ነው፣ ወድቆ አለመነሳት ግን ሰይጣናዊ ነው። ከሰው ስህተት፣ ከብረት ዝገት፣ ከእንጨት ደግሞ ጭስ አይጠፋም። እሱ ሰዎች ነን፣ እንወድቃለን፣ እንስታለን። ወድቆ መነሳት ግን አዳማዊ ነው። አዳም ነው ወድቆ የተነሳው ሰው። አንተም አንዴ ላይ የተፈጠረ ነገር የለም ነገሮች ወድቀህ ነበር፣ እሱ ተነስተሃል። እግዚአብሔር ይመስገን በርታ። ፕሮቴስታንት ሆነህም ራሱ ብትቀጥል እንወድሃለን። ብቻ መታ እንድትማር፣ መተ እንድትጠይቅ ብቻ ነው እኛ የምንፈልገው። በርታ። እንዳጠፋብን ምሬን ፈልዬ ልል ነበር። አይ እኔ ስለምወድ ነው፣ በጣም ምሬን ነው። እኔ ብዙ ጊዜ ሶሻል ሚዲያ አልነበርኩም፣ ይህን አራት ቀን በፊት የመጣሁትኝ ግን በጣም ዩ ሜቢ ስገባ ስወጣ ፕሮፋይል ላይ ያሳያል። እኔ በጣም የምመለከተው ያንተን ብዙ ነገር እግዚአብሔር ያክብርህ። የጀመርከውን የወንጌል ጉዞ መድኃኔዓለም ጽናቱን ሰጥቶ አሁን ደግሞ ብዙ ወጀብ ቢኖርም ብዙ ነገር ቢኖርም እኔም እየጸለይ ኩል ነው አምላክ በሚያውቀው እግዚአብሔር ከጎኑ ሆኖ ባለው ነገር ሁሉ እያበረታ ጠላቶችን አፋቸውን ዝም እያስባልል ወንጌልን በስፋት እየሰበክ ብዙዎችን ደግሞ ይህንን ትክክለኛ የሆነው ክርስቶስን መዳንን ወንጌልን ጽድቅን፣ ክፍለኛ የሆነ ደግሞ አስተምሮ የሚገኝበት ቤተክርስቲያንን የሚመጡበት ወደዚች ቤተክርስቲያን የሚፈልሱበትን ጉዞ ጀምረሃልና እግዚአብሔር አምላክ ያክብር። ክብረት ይስጥልኝ ወንድሜ። እግዚአብሔር ጨምሮ ጨምሮ ሰላሙን ጤናውን ይስጥ። ያንተ ስም በክርስቶስ አንድ የተጻፈ ስለሆነ የወንጌሉን ስራ የሚሰሩ ደግሞ የእግዚአብሔር ወንጌል ስራ የሚሰሩ ሰዎች ደግሞ ብዙ ብዙ ነገር ይነሳባቸዋል፣ ብዙ ነገር ይባላሉ። በዚህ ሁሉ ውስጥ ግን እግዚአብሔር ኃይላቸው ነው። እግዚአብሔር መደገፊያቸው ነው። አምላክ ብርታታቸው ነው። ከእግዚአብሔር ደግሞ ቀጥሎ እኛ ወንድሞች እኔም ደግሞ ለወንድም ካንተ ጋር ልሆን ሁሌ ዝግጁ ነኝ። ወድሃለሁ፣ አከብርሃለሁ። መድኃኒዓለም ካንተ ጋር ይሁን። አመሰግናለሁ። አሜን አሜን። መሬ በቃ በውስጥ መልእክት አስቀምጥልኝ። ምናልባት ቁጥሬ ከሌላ አዲሱ ቁጥሬን አስቀምጥልሃለሁ። እንደዋወላለን፣ እንገናኛለን። እሺ